እንደዚህ ማምሸት ይሻላል። እነሆ በስንቱ ተከስተናል። በመንፈስ ራሴን ሳዘጋጅ ነው የቆየሁት። ቀጥይ ጀምሪ። ምንድን ነው አቤቱታሽን? ነው አቤቱታሽን። ሚዲያ ላይ ስለ እኔ አታውራ፣ ስለ ቤተሰብህ ገበና አታውራ አላልኩም ወይ ምናምን ምናምን። ቀጥይ ቀጥይ ችግር የለም ተዘጋጅቻለሁ። ራሴን በስነ ልቦና ሳዘጋጅ ነው የመሸሁት። ጠጥተ ነው። ሳልጠጣ ታዲያ እንዴት ራሴን በስነ ልቦና አዘጋጅ? ጀምሪ። ቀጢ ቀጢ። አዝንቢብኝ፣ አውርጅብኝ። ምን እንድልህ እፈልግ ነው? ያው ና እንጂ የምትይኝ ነገር ጠፍቶች ነው ምት ነገር ተበስቱ እንደምን አባት ባደርግ ነው ይሻለኝ። ስለ እኔ የሚዲያ ላይ አታውራ አንተ። እንደቀልድ ብለህ ያወራኸው ነገር ሰው የመስንቱ ሚስት እንዲነች ብሎ እማሆን ግን እዛኔ ይዝብኛል። አሁን ፖድካስት ማን ይሰማዋል? ያንተ ፖድካስት ሰው አያውና የኔ ጉዳይ አይደለም። በቃ ስለኔ አታንሳ፣ የቤቴን ገበና አታውራ። በበጎ ስሜን የማታነሳ ከሆነ አታንሳይ። በቃ ስሜን አታበላሽብኝ። ስራዬን ያጠፋብኛል፣ ስሜን ያጠፋብኛል። አረ ተይ! ምን ላርግ? እንዲህ አልተንፍስ። እንዲህ እኔ የሚዲያ ሰው ነኝ ነው። ሰው ከኔ ህይወት መማር የለበትም። ስማ፣ ከዛሬ በኋላ ሚዲያ ላይ ስለ እኔ ስለ ቤቴ ገበን አንዲት ነገር ታወራና ይሄ የመጨረሻችን ነው። ክውልና የመጨረሻ ስቲ ሩቴ ይለሻሉ። ምን ነገር ጠፍቶ ነው ገብቶ ከዚህ በኋላ ራስን ጠብቅ። ቅስ ብዬ እንደምንም ያልሺ ነገር እየተከሰተልኝ እየበራልኝ ይመጣና ጥፋቴ ሲገባ እንደምንም ጉልበቴን አሰባስቤ ይቅርታ ለመጠየቅ ጉልበትሽ ላይ ድፍት ለማለት እንደዚህ ጎንበስ ስል ፈሴ ያመልጠኛል፣ በሳቅ እንደመድመዋለች።